የአዲስ አበባ ከተማ አስተዳደር የመሬት ቢሮ የሰባተኛ ዙር የመሬት ሊስ ጨረታን አውጥቷል። ጨረታው የወጣው ጥቅምት ሶስት ነው እስከ ጥቅምት አስራ አራት ይቀጥላል። ጨረታው ሊራዘም ላይራዘም ይችላል። ፕሮባብሊ ይራዘማል ብለን እንጠብቃለን ብዙ ጊዜ እንደዛ ስለሚደረግ። ስለዚህ ጥቅምት አስራ አራት የመጨረሻ ነው የሚለውን ይዘን የጨረታ ሰነድ እየገዛን የጨረታችንን እየሞላን ለማስገባት መዘጋጀት ይኖርብናል ማለት ነው። ስለ ጨረታው አንዳንድ ነገሮችን ለማለት ያክል እንግዲህ የአዲስ አበባ ከተማ አስተዳደር ከቅርብ ጊዜ ጀምሮ በተከታታይ የመሬት ሊዝ ጨረታዎችን እያወጣ ነው። በዚሁም ይኸው ሰባተኛ ዙር ላይ ደርሷል። የመሬት ሊዝ ጨረታ በየሶስት ወሩ ነው የሚወጣው። በየሶስት ወሩ ማለት ለምሳሌ የስድስተኛ ዙር በሐምሌ ወጥቶ ነበረ። ሰባተኛ ዙር ይኸው ጥቅምት ላይ ለማውጣት ችሏል ማለት ነው። ይህ እንደ ጥሩ የሚታይ ነው። ምክንያቱም የአልሚዎችን ፍላጎት ሙሉ ለሙሉ ያሟላል እንኳ ብለን ካንጠብቅ በተወሰነ መልኩ ይሸፍናል። ስለዚህ የሚበረታታ ነገር ነው። በዚህ ቀጥ ለማለት እንወዳለን። እንግዲህ በሰባተኛ ዙር ቦታዎች ወጥተዋል። ለሚኩራ ላይ በጣም ሁለት ቦታዎች ለሚኩራ ብዙ የወጣበት ነው ማለት ይቻላል። ጉለሌ ሰባት ቦታዎች አቃቂ ሃምሳ ሰባ ቦታዎች፣ ንፋስ ስልክ ላፍቶ 81 ቦታዎች፣ ቦሌ 30 ቦታዎች ለጨረታ ቀርቧል ማለት ነው። ጨረታው የወጣው ጥቅምት ሶስት ነው። እስከ ጥቅምት 14 ይቀጥልና ጥቅምት 15 ተዘግቶ ጨረታው ይከፈታል ማለት ነው። በእርግጥ በዚህ ቀን ላያበቃ ይችላል። ጨረታው የመራዘም እድሉ ሰፊ ነው። ምክንያቱም ብዙ ጊዜ እንደዚህ ሆኖ ያውቃል። ስለዚህ ድርጅቶቻችን ገንዘባቸውን በተለይ የፈሰሩበት ገንዘብ ከሆነ ቶሎ ሲፒዮ ባታሰሩ ይመከራል። ምክንያቱም ጥቅምት 13ን ጠብቃቸው መራዘማ ለማራዘሙ ስለሚነገር እስከዘረሰው ጠብቃቸው የዛን ቀን ብትሞሉ እና ሲፒዮ ብታሲዙ ይሻላል ለማለት እንወዳለን። ስለ ጨረታው የተጫራቾች መመሪያ የሚል አለ። ከዛ ውስጥ በተለይ ለአዲስ ተጫራቾች እንዲጠቅማቸው ይችላል በሚል መመሪያዎቹን አሪፍ ወይ ደግሞ ወሳኝ ናቸው ያልናቸውን ጠቀስ ጠቀስ እናደርግና በዛው እናብራራላቸዋለን። እንግዲህ የጨረታ ሰነዱ የሚገዛው 2300 ብር ነው። የሚገዛው በቴሌ ብር ነው። ያው በድርግ ጽፍታችሁ በቴሌ ብር ነው የሚገዛው። መግዛት ያለባችሁ በስማችሁ ነው። ጥንቃቄ ልታደርጉ የሚገባው ራሳችሁ ስም ባለ ስልክ ይስማችሁና የሰነድ የገዛችሁበት ስምና የጨረታው ላይ የተሳተፈ ሰው ስም ተመሳሳይ መሆን አለበት። እሱን በሌላ መጨረሻ ላይ እንደውም እንዴት እንደምትሞሉ ምናምን አንድ ላይ አድርገን እናስረዳችኋለን። ሌላው ጠቃሚ ነገር ያው ሲፒዮ እንዴት የሚያዝ እዛ ላይ ስለተገለጸ ብዙ ማብራሪያ ያስፈልገው ሚኖረው የመነሻው ማቃ ሀምሳ ፐርሰንት ነው ሲፒዮ የሚያዘው ላላቸው ሌላው ጠቃሚ ሊሆን የሚችለው በጋራ መወዳደር የሚለው ነው። ማንኛውም ተጫራጭ ለሁለት፣ ለሶስት፣ ለአራት፣ ለአምስት ሆናቸው መወዳደር ብትፈልጉ ውልና ማስረጃ የተረጋገጠ የተደራጃችሁበት ወይ ደግሞ የጋራ ለመግዛት የሚያስችላችሁ ሕጋዊ ሰነድ ያስፈልጋችሁ። በነገራችን ላይ ይሄ በጋራ መግዛት በጣም ጠቃሚ ነው። ሰፋ ያለ ቦታ ሊቆራረጥ የሚችል ሆኖ በጋራ ብትገዙ ብዙ ጊዜ ሰፋፊ ቦታዎች ዋጋቸው ምርካሽ ነው። ማለት የሊዝ ተወዳዳሪው የበለጠ ውድድር የሚበዛባቸው ጠበቅ ያሉ ቦታዎች ላይ ስለሆነ ሰፋ ያለ ቦታ ላይ በጋራ ሆናችሁ ለሁለት ለመቁረጥ ለሶስት ለመቁረጥ ተዘጋጅታችሁ ወይ ደግሞ በጋራ ለማልማትም አስባችሁ ብትወዳደሩ ተጠቃሚ ልትሆኑ ትችላላችሁ። ምክንያቱም ሰፋፊ ቦታ ላይ እንዳልኳችሁ ዋጋ ከስ ያለ ስለሆነ፣ ሌላው ጠቃሚ ነጥብ ነው ያልነው። ተራፊክ ፓስወርድ የተጠቀሰው ማንኛውም ተጫራች ስቴትመንቱ የባንክ ስቴትመንት ማምጣት አለበት ነው። የባንክ ስቴትመንት ታመጣላችሁ ማለት ነው። ለምሳሌ የባንክ ስቴትመንት ሲባል የአቅም ማሳያ ማለት ነው። ይህንን በሊዝ የወሰድኩት መሬት ለማልማት እችላለሁ። የሚል አቅማችሁን የሚያሳይ ነገር ከባንክ ማምጣት አለባችሁ እዚ ላይ ስለተገለጸ ግልጽ ነው የአቅም ማሳያ ከዚህ ከጨረታ ለጨረታ ከወጡት መሬቶች ጋር አፉ ማሳየት ያለባቸው አቅም ስላለ ግልጽ ነው ለምሳሌ እዚህ ጋር እና ለምሳሌ አቃቂ ላይ አራት መቶ አርባ ካሬ ሜትር መሬት አለ ለሊዝ የቀረበ ይሄ መሬት ለመግዛት ሊዝ ላይ ስትወዳደሩ በትንሹ አንድ ሚሊዮን ከአንድ ሚሊዮን በላይ አንድ ሚሊዮን ሀያ ዘጠኝ ሺህ የአቅም ማሳያ ማሳየት አለባቸው ማለት ነው። ምን ማለት ነው? በበጀት አመቱ ወይ ደግሞ በአንድ አመት ውስጥ አንድ አመት ውስጥ በአካውንታችሁ ላይ የወጣ የገባው የገንዘብ መጠን በትንሹ አንድ ሚሊዮን ሀያ ዘጠኝ ሺህ መድረስ አለበት ማለት ነው። አንድ ሚሊዮን ሀያ ዘጠኝ ሺህ ይኑራችሁ ማለት አይደለም፣ ግን ወጪ ገቢያችሁ እንደዛ መሆን አለበት ማለት ነው። ይ ባንኮች ስለሚያውቁት ግልጽ ነው። እናንተም እንድትረዱት ትችላላችሁ። አብዛኞቻችሁ ታውቃላችሁ። በእርግጥ አዳዲስ ተጫራቾች ተጫራቾችን ለማገዝ ያካል ነው። አዳዲስ ተጫራቾችን ለማገዝ ነው እንጂ አብዛኞቻችሁ ታቁታላችሁ። ሌላው ጠቃሚ ነጥብ ተጫራቾች የሚያቀርቡት የጨረታ መሰሪያ ሲፒኦ ላይ የአቅም ማሳያ እና ከሲፒኦ እና ከአቅም ማሳያ ባንኩ ጋር የሚሰጣችሁ መረጃ በስተቀር ያሉት ሰነዶች ላይ መታወቂያችው ላይ ሌሎች የምታቀርባቸው ሰነዶች ኮፒዎች አሉ። ኮፒዎቹ ላይ መፈረም አለባችሁ ለማለት ነው። ማለት ለምሳሌ መታወቂያ ኮፒ፣ የቴሌብር ኮፒ ሌሎች ሰነዶች አብራችሁ የምታያይዟቸው ላቸው ፈርሙ ይላል። የጨረታ መልስ መቅረቢያው ላይ መፈረማችሁን እንዳትረሱ ለማለት ነው። ይህ ቅድም ያልናቸው ነው። ሌላ ዜጋ በቴሌብር የገዛችሁት ሰነድ የገዛችሁበት ደረሰኝ ስም እና ጨረታው ላይ የተሳተፈው ሰው ስም ተመሰኝ ሆናለበት ነው። ይህም ጥንቃቄ የሚያስፈልገው ነገር ነው። ያ ሁላችንም መጠንቀቅ ይኖርብናል። ይሄንን ምናልባትም ማንኛውም ተጫራጭ ቴሌብር ተጠቃሚ መሆን አለበት ወደሚለው ድምዳኔ ያስኬዳል ማለት ነው። ምክንያቱም የሚጠረት ሰው ስምና ሰው ስም እና የቴሌብር ስም ተመሳሳይ መሆን ስላለበት ቴሌብር መጠቀም አለባቸው። በቴሌብር በራሳቸው ስም ገዝታቸው ነው መወዳደር ያለባቸው ማለት ነው። ሁለተኛውና ልትረሱት የማይገባው አንድ ተጫራጭ በአንድ ጨረታ ዙር ከአንድ ቦታ በላይ መጫረት አይችልም። እዚህ አንድ ጨረታ ሰነድ ነው ምትገዙት። አንዳንዶቻችሁ ሁለት ሶስት ገዝታችሁ ሁለት ሶስት ቦታ ለመወዳደር ምታስባላችሁ ብዙ ቦታ ላይ እንደዛ ስለሆነ በተለይ ከፍለ ሀገር ላይ ሆን ሶስት አራት ና አምስት ቦታ መወዳደር ትችላላችሁ። እንዲሁም አርባ ስልሳ ኮንዶሚኒየም ውድድሩ፣ ሌላም ሌላም ላይ ሶስት አራት ቦታዎች ላይ ቤቶች ላይ ጨረታ መወዳደር ስለሚቻል እዚህም እንደዛ መስሏችሁ እናተሳሳቱ ይህ እዚህ ላይ መሬት ለአንድ ቦታ ብቻ መወዳደር የምትችሉት አንድ ሰነድ ነው የምትገዙት፣ አንድ ቦታ ነው የምትወዳደሩት ለማለት ነው። ሌላ ጥንቃቄ ልታደርጉበት የሚገባው ከጨረታ መነሻ ዋጋ በታች መሙላት አትችሉም። ከሞላችሁ ሲፒዋችሁ ይወረሳል የሚል ነገር አለው። ሌላው ግልጽ ነው። በእርግጥ አያምላችሁ የምትረዱት ነገር ነው። የጨረታ መርስ ማቅረቢያ ሰነድ፣ የጨረታ ሲፒኦ፣ የአቅም ማሳያ መታወቂያት፣ የቴሌብር ደረሰኝ እንዲህ በጋራ የምትገዙ ከሆነ ድርጅት የምትገዙ ከሆነ ማስረጃ መተዳደር ዋናውንና ዋናውን ለብቻ እንዲሁም ኮፒ ለብቻ አርጋችሁ ሁለቱን በፖስታ አሽጋችሁ እነዚህ ሁለት በፖስታ የታሸጉትን ደግሞ በሌላ ሌላ ፖስታ ሁለቱን አንድ ላይ አርጋችሁ አሽጋችሁ ጥቅምት አስራ አራት ለሞቴል አካባቢ የሚል ህንፃ ላይ የመሬት አስተዳደር ቢሮ ማለት ነው ሄዳችሁ ታስገባላችሁ፣ ማለት ነው። ስለ ጨረታ የምታስገቡት አንድ ቀን ብቻ ነው። ለአስር ቀናት ስትሞሩ ቆይታችሁ የመጨረሻው ቀን ብቻ ነው ጨረታ የምታስገቡት። ለሌላ ቀን ሄዳችሁ ዳት ደግሞ ለማስገባት ሞክራችሁ አዳዲስ ተጫራቾች ከሆናችሁ ከዚህ ፊት ተወዳደራችሁ ታቆጣላችሁ። አዳዲስ ተጫራቾች ከሆናችሁ ግን ሞልታችሁ የምታስገቡት የመጨረሻ ቀን ብቻ ነው ማለት ነው። ገጽታችሁ ሞልታችሁ አስቀምጣችሁ እዛ የጨረታ ሳጥን ውስጥ የሚገባው ግን የመጨረሻ ቅም ብቻ ነው ማለት ነው። በጨረታው ላይ ማንኛውም ሰው መሳተፍ ይችላል። ማንኛውም ኢትዮጵያዊ የትኛውም ሀገር ይኖር፣ በመላው ሀገሪቱ ያለ ሰው፣ የህጋዊ መታወቂያ ያለው ሰው መወዳደር ይችላል። እንዲሁም ደግሞ በዲያስፖራም ቢሆን ሌላው ትኩረት መሰጠት አለበት የምንለው ተራ ቁጥር ሰላሳ አራት ላይ ያለው የጨረታ አሸናፊዎች እንዴት እንደሚለዩ የሚገልጸው ህግ ነው፣ የተጫራቾች መመሪያ ነው። የጨረታ አሸናፊዎችን ለመለየት የሚከተሉትን የመወዳደሪያ መስፈርቶች መሰረት በማድረግ ግልጽ በሆነ ሁኔታ ነጥብ ተሰጥቶ ይወሰናል ይላል። አንደኛ ተጫራቹ ለቦታው ለአንድ ካሬ ሜትር ያቀረቡት ዋጋ ስልሳ ፐርሰንት ይይዛል ከዛ የሊዝ ቅድመ ክፍያ አርባ ፐርሰንት ይይዛል። ስለዚህ በጣም ወሳኝ ነገር ነው ማለት ነው። በተለይ ገንዘብ ያላችሁ የምትከፍሉት ገንዘብ ካላችሁ መቶ ፐርሰንት ቅድመ ክፍያ መክፈል አርባ ነጥብ ያስገኛል ማለት ነው። ስለዚህ ከዛኛው እንኳ ለተጫናችሁ ለአንድ ካሬ ያቀረባችሁ ዋጋ እንኳን ዝቅ ቢል ከዛኛው ጋር ተወዳድሮ የሆነ ነጥብ ብታገኙ ይሄኛው አርባ ፐርሰንት በጣም ጠቃሚ ስለሆነ መቶ ፐርሰንት መክፈል በጣም ይበረታተል፣ ወይ ደግሞ የማሸነፍ እድላችሁን ያሰፋዋል ለማለት ነው። ምን ለማለት ነው፣ ብቻ ለአንድ ካሬ ሜትር ከምታቀርቡት ዋጋ ብዙም ባልተናነሰ ሁኔታ መቶ ፐርሰንት የሊዝ ቅድም ክፍያ መክፈል በጣም ጠቃሚ ነው፣ ብዙ ነጥብ ያስገኛል። ስለዚህ ብትችሉ መቶ ፐርሰንት ለመክፈል ብትዘጋጁ የማሸነፍ እድላችሁ ሰፊ ነው ለማለት ነው ከዛ ውጭ ያላችሁን እድል መሞከር ነው የቤት ቅድመ ክፍያ ዝቅተኛው አርባ ፐርሰንት ነው እዚህ ላይ እንደተገለጸው የጨረታ ሰነዱ ላይ ከዛ እናንተ ግን መቶ ነው ክፍለው ምናምን ብትሉ የበለጠ የማሸነፍ እድል ይኖራችኋል ማለት ነው ቅድመ ክፍያ ይህ ሁሉም አርባ ፐርሰንት ነው ዝቅተኛ ከአርባ ፐርሰንት በታች መክፈል አትችሉም ማለት ነው ያ ማለት ምንድነው ያቀረባችሁትን ዋጋ አርባ ፐርሰንት ከፍላችሁ ነው ውል የምትፈጽሙት ለምሳሌ የሁለት ሚሊዮን የሁለት ሚሊዮን ቦታ ብታሸንፉ በጠቅላላ ዋጋ የዚህን አርባ ፐርሰንት ስምንት መቶ ሺህ በቅድሚያ ከፍላችሁ ነው ውል እንትን የምትሉት ማለት ውል የምትገቡት ይህንን እንትበሉት ከዛ ደግሞ መቶ ፐርሰንት እከፍላለሁ ማለት ነው። ሁለት ሚሊዮን ሙሉ እከፍላለሁ ብላችሁ ምትበሉ ማለት ይሄ ለእናንተ ጥሩ ድል ነው ማለት የማሸነፍ ድላችሁን ያሰፋላችኋል። መቶ ፐርሰንት መክፈል የሊዝ ማንኝ በካሬ ሜትር የሚጠቀሙት ዋጋም ያው ይታወቃል። ስልሳ ፐርሰንት እና አርባ ፐርሰንት ርቀታቸው ሞስት ትንሽ ነው ማለት ይቻላል። አመሰግናለሁ። መልካም ጊዜ፣ መልካም ዕድል። ስለዚህ አሁን የጨረታ ሰነድ እንዴት እንደምትገዙ እናሳያቸዋለን ማለት ነው። የጨረታ ሰነድ መግዛት መጀመሪያ በሊንኩ ወደ ድረገጹ መግባት ነው። ለአንድ ሊዝ ዶክመንት ዶት ኤኤልቢ ዶት ጂኦቪ ዶት ኢት በሚለው ሊንክ ወደ ድረገጹ ትገባላችሁ። የመሬት አስተዳደር ድረገጽ መሆኑ ነው። እዛ ላይ ከገባችሁ በኋላ ተመዝገብ የሚለውን ትጫናላችሁ። ተመዝገብ የሚለውን ከተጫናችሁ በኋላ ሙሉ መረጃችሁን እዚህ ላይ ታስገባላችሁ ማለት ነው። ሰነድ የምትገዙበትን ስም እና አድራሻ ነው እዚህ የምታስገቡት ማለት ነው። ስማችሁ፣ የአባት ስም፣ የአያት ስም፣ ስልካችሁ፣ የኢሜል አድራሻችሁ እንዲሁም ፓስወርዳችሁ ታስገባላችሁ ማለት ነው። ይህ የግላዊ መረጃ ስለሆነ በደንብ መያዝ ይጠበቅባችኋል ማለት ነው። በኋላ ከሰነዱ ጋር የተያዘ መረጃ ስለሚሆን በጥንቃቄ መሙላትና በጥንቃቄ የሚስጥር ቁጥራችሁን መያዝ አለባችሁ ማለት ነው። በዚህ መልኩ ትመዘገባላችሁ ያው እንደ ማንኛውም የኢትዮጵያ ሲስተም ሲስተሙ ደከም ያለ ነው። ቶሎ ላይ ነዘግባችሁ ይችላል። ደጋግማችሁ እና ጠንክራችሁ መሞከር ይጠበቅባችኋል ማለት ነው ማለት ነው። ከተመዘገባችሁ በኋላ የሚቀጥለው ያው ምዝገባው ከተከናወነላችሁ በኋላ የምትሄዱት ወደ ሰነድ ግዢ ነው። ሰነድ ግዢ ላይ ዚህ ሜኑ አለ ከላይ ዋና ገጽ፣ የተጫራች ገጽ፣ የጨረታ ሰነድ ግዢ፣ የጨረታ መረጃ፣ የጨረታ ማስታወቂያ፣ ያግኙን የሚለዋሉ ከሦስት የጨረታ ሰነድ ግዢ የሚለውን ተጭናችሁ ወደ ግዢው መሄድ ትችላላችሁ ማለት ነው። ጨረታ ሰነድ ግዢ የሚለውን ስትጫኑ የጨረታው እንትን ይመጣላችኋል። ሰባተኛ ዙር የመሬት ሊዝ ጨረታ የሚለው ይመጣል። ከዛ ክፍያ ያከናውኑ የሚለውን ጭጫኑ እና ወደ መክፈያ ሲስተም ወይም ከቴሌ ብራችሁ ጋር የሚያገናኘው የኦቲፒ ቁጥር የምታገኙበትን የክፍያ ሲስተም ይወስዳችኋል ማለት ነው። ለዛ አሁንም ሲስተሙ ላይ ይሰራላችሁ ስለሚችል ደጋግማችሁ መሞከር ይኖርባችኋል። ፌልድ ፌልድ ሊላችሁ ይችላል በተደጋጋሚ